በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሁላችሁም ክርስቲያኖች እህት ወንድሞች፣ እናት አባቶች፣ እንዲሁም ልጆች፣ ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን እንኳን ለ2018 ጾመ ነቢያት የገና ጾም በሰላም በጤና አደረሳችሁ። ጾመ ነቢያት ወይም የገና ጾም ኅዳር 14 ማለትም እሁድን በቅበላ አሳልፈናል። ህዳር 15 በዕለተ ሰኞ ጾሙ ተጀምሮ ታሕሳስ 29 በዕለተ ረቡዕ ይፈታል አበው ነቢያት የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስን መውረድ መወለድ በትንቢት መነጽር እየተመለከቱ የጾሙት ታላቅ ጾም ነው እግዚአብሔር አምላካችን ለእኛም ለቤተሰባችንም ለሁላችንም ህዝበ ክርስቲያን የድንግል ማርያም ወዳጅ ለሆንን ለሆኑ ሁሉ ጸጋን በረከቱን ፈውስና ድህነቱን ፍቅር አንድነቱን፣ ሰላም እና እርቁን በዚህ ታላቅ ጾም ያውርድልን ያውርድላችሁ፣ አሜን። ዛሬም እኛ ክርስቲያኖች የአባቶቻችንን ፈለግ ተከትለን በጾምና በጸሎት ወቅቱን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ወደ ዓለም መምጣቱንና የዓለም ቤዛ መሆኑን የምናስብበት ነው። ይህ ጾም ጾመ ድኅነት፣ ጾመ ማርያም፣ ጾመ አዳም፣ ጾመ ፊልጶስ፣ ጾመ ስብከት በመባል ይጠራል። ጾመ ነቢያት ወይም የገና ጾም ከሰባቱ የአዋጅ አጽዋማት መካከል አንዱ ሲሆን ጾመ ነቢያት የተባለበት ምክንያት ነቢያት ስለ ጾሙት ነው። ነቢያት የጾሙት ስለ ምንድን ነው ቢሉ በአዳም የተሰጠውን ለአዳም የተሰጠውን 5500 ዘመን ሲፈጸም ከልጅ ልጅ ተወልጅ ያድናሃለው የሚለውን የተስፋ ቃል በማሰብ ከሰማይ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ በሞቱም ሞት የተፈረደበትን የሰው ልጅ ነፃ ያወጣዋል ብለው ነው። ይህን ጾም የትኞቹ ነቢያት ጾሙት ቢባል ሊቀ ነቢያት ሙሴ አርባ ቀን ጾሟል። ነቢዩ ኤልያስም አርባ ቀን ጾሟል። ከዚህ በተጨማሪም በተለያየ ዘመን የነበሩ ነቢዩ እዝራ፣ ነቢዩ ነህምያ፣ ነቢዩ ዳንኤል፣ ክቡር ዳዊት ጾመውታል። ነቢያት ይወርዳል ይወለዳል ብለው ከጾሙ እኛ እርሱ ወርዶ ተወልዶ ተሰቅሎ ካዳነን በኋላ ያለን የአዲስ ኪዳን ክርስቲያኖች ስለምን የነቢያትን ጾም እንጾማለን? ቢሉ የነቢያትን ጾም የምንጾመው እንደ ቀደሙት ነቢያት ይወርዳል ይወለዳል እያልን ሳይሆን የቀደሙት ነቢያት ይወርዳል ይወለዳል እያሉ የጾሙትን በማሰብ በመጾማችን ድህነተ ስጋ፣ ድህነተ ነፍስ፣ በረከተ ስጋ፣ በረከተ ነፍስ እንድናገኝበት ነው። ጾመ ነቢያት ወይም የገና ጾም ከህዳር 15 ጀምሮ እስከ ታህሳስ 28 ቀን ድረስ፣ በዘመነ ዮሐንስ እስከ ታህሳስ 27 ቀን ድረስ ለ44 ቀናት፣ በዘመነ ዮሐንስ ደግሞ ለ43 ቀናት ይጾማል። ከነዚህም መካከል 40 ቀናት ጾመ ነቢያት፣ 3 ቀናት ደግሞ ጾመ አብርሃም ሶሪያዊ ሲሆኑ፣ የቀረው አንድ ቀን ደግሞ የገሃድ ጾም ነው።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 የጾሙ መጨረሻ ወይም መፍቻ በዓለ ልደት በመሆኑ ደግሞ ጾመ ልደት የልደት ጾም በመባል ይታወቃል። እንደዚሁም ጾመ ሐዋርያትም ይባላል። ቅዱሳን ሐዋርያት በዓለ ትንሣኤን አብይ ጾምን ጾመን እናከብረዋለን፣ የልደቱን በዓልስ ምን አድርገን እናከብረዋለን? በማለት ነቢያት የጾሙትን ከልደተ ክርስቶስ በፊት ያለውን ጾም ጾመዋልና። በተመሳሳይ መልኩ ይህ ጾም ጾመ ፊልጶስ የፊልጶስ ጾም ተብሎም ይጠራል። ሐዋርያው ቅዱስ ፊልጶስ በአፍራቂያና በአውራጃዋ ሁሉ እየተዘዋወረ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ወንጌልን በማስተማር ድንቅ ድንቅ ታምራትን በማድረግ ብዙዎችን ወደ አሚነ እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ የአፍራቂያ ሰዎች አማካይነት በሰማዕትነት አርፏል። ደቀ መዛሙርቱ ሥጋውን ሊቀብሩ ሲሉም ስለተሰወረባቸው የሐዋርያውን ሥጋ ይመልስላቸው ዘንድ ሱባኤ ይዘው በጾም በጸሎት ተወስነው በለመኑት ጊዜ እግዚአብሔር አምላካችን ልመናቸውን ተቀብሎ በሦስተኛው ቀን መልሶላቸዋል ሥጋውን፣ አስክሬኑንም በክብር አሳርፈውታል። ደቀ መዛሙርቱ የሐዋርያውን ሥጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾመውታል። ስለዚህም ጾመ ነቢያት፣ ጾመ ፊልጶስም እየተባለ ይጠራል። ከዚህ ሁሉ ጋርም ወልድ አምላክ ክርስቶስን በግብረ መንፈስ ቅዱስ እንደምትጸንሰው እመቤታችን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድር የማይወስኑትን አምላክ ጸንሼ ምን ሰርቼ ወልደዋለሁ በማለት ጌታችንን ከመውለዱ አስቀድማ ጾመዋለችና ይህ ጾም ጾመ ማርያም፣ የማርያም ጾም በመባልም ይታወቃል። አስተምህሮን በምንመለከትበት ጊዜ ወቅቱ ወይንም ጊዜው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የዘመን አከፋፈል መሰረት ከህዳር 6 ጀምሮ እስከ ታህሳስ 7 ወይም 13 ቀን ድረስ ያለው ወቅት ዘመን አስተምህሮ ይባላል። አስተምህሮ ቃሉ በሐሌት ታውሃ አስተምህሮ ተብሎ ሲጻፍ የቃለ እግዚአብሔር ማስተማሪያ የትምህርተ ወንጌል ዘመን ማለት ነው። ስርወ ቃሉም መሐረ አስተማረ፣ ለመምህር ሰጠ፣ መራ፣ አሳየ መከረ አለመደ፣ ወይም ተምህረ ተማረ ለመደ የሚለው የግዕዝ ግስ ሲሆን ይኸውም የእግዚአብሔር ቸርነቱ ርኅራኄው ትዕግሥቱና የማዳን ሥራው በቤተ ክርስቲያናችን በስፋት የሚሰበክበት ጊዜ ነው። አስተምህሮ ቃሉ በሐመር ሃ አስተምህሮ ተብሎ ሲጻፍ ደግሞ የምህረት የይቅርታ ዘመን ማለት ነው። ስር ወቃሉም መሃረ ይቅር አለ፣ ዕዳ በደልን ተወ፣ ወይም አምሃረ አስተማረ፣ ይቅር አሰኘ፣ አራራ አሳዘነ የሚለው የግዕዝ ግስ ነው። ዘመን አስተምህሮ ስለ እግዚአብሔር ቸርነትና ርኅራሄ እርሱ በደላችንን ሁሉ ይቅር እንደሚለን እኛ ምእመናንም እርስ በእርስ ይቅር መባባል እንደሚገባን ትምህርት የሚሰጥበት ወቅት ነው። ዘመን አስተምህሮ ስለ እግዚአብሔር ቸርነትና ርኅራሄ እርሱ በደላችንን ሁሉ ይቅር እንደሚለን እኛ ምእመናንም እርስ በርስ ይቅር መባባል እንደሚገባን ትምህርት የሚሰጥበት ጊዜ ነው። ይህ ዘመን አስተምህሮ ቤተ ክርስቲያን ስለ ልጆቿ ይቅርታ የምትጠይቅበት፣ ምእመናንም ስለ በደላቸው ይቅርታ የሚጠይቁበት፣ ስለዚህም በስፋት ትምህርት የሚሰጥበት ዘመን ነው። በዘመን አስተምህሮ የሚገኙ ሰንበታትን ስንመለከት በቅዱስ ያሬድ የዜማ መጽሐፍት እንደተቀመጠው በዘመን አስተምህሮ ውስጥ የሚገኙ ሰንበታት ወይም እሁዶች አስተምህሮ፣ የተዘክሮ፣ ቅድስት፣ ሎቱ ስብሐት፣ ምኩራብ፣ አምላክ ፍጹም በህላዊሁ፣ መጻጉ የቤሎ፣ እስራኤልና ደብረ ዘይት ተብለው ይጠራሉ። ሳምንታቱን በዚህ መልክ የከፋፈለውም ሊቁ ቅዱስ ያሬድ ነው። ከመጀመሪያው ሳምንት ከአስተምህሮ በቀር የአራቱ እሁዶች ስያሜ ከአብይ ጾም ሰንበታት ጋር አንድ አይነት ነው። የሰንበታቱ ስያሜ ከአብይ ጾም ጋር ተመሳሳይ ነው። ሆነ ብሎ የሚጠይቅ ቢኖር የዘመን አስተምህሮ ሰንበታት ወይንም እሁዶች ስያሜ ከአብይ ጾም ሰንበታት ስያሜ ጋር ተመሳሳይ ይሁን እንጂ በእነዚህ ሳምንታት ሌሊት የሚዘመሩ መዝሙራት በቅዳሴ ጊዜ የሚነበቡ ምንባባትና የሚቀርቡ ትምህርቶች ግን በይዘትና በምስጢር ይለያያሉ። ትምህርቶቹ በምስጢር ይለያያሉ ስንልም በዚህ ወቅት የሚነገረው ምስጢርና ይዘት በወቅቱ ላይ የሚያተኩር መሆኑን ለመግለጽ ነው እንጂ በየትኛውም ጊዜ በቤተ ክርስቲያናችን የሚቀርበው ትምህርት አንዱ የእግዚአብሔር ቃል ብቻ ነው። ዘመነ ስብከት የነቢያት ጾም ውስጥ ከታኅሣሥ 7 እስከ ታኅሣሥ 26 ቀን ያለው ዘመን ዘመነ ስብከት የተባለበት ምክንያትም ነቢያት የጌታን በስጋ መምጣት አምልተው እና አስፍተው በትንቢትና በትምህርት መስበካቸውን ቤተ ክርስቲያን እያሰበች ሰውን ለማዳን ወደ ምድር የመጣውን አምላክ የምትሰብክበት ወቅት በመሆኑ ነው። ስብከት የዘመነ ስብከት የመጀመሪያው ሰንበት እሁድ ስብከት ይባላል። በዚህ ሰንበት በኦሪተ ሙሴ በነቢያትና በመዝሙራት አስቀድሞ ስለ ክርስቶስ ስጋን ተዋህዶ ሰው መሆን ትንቢት ተነግሮ ምሳሌ ተመስሎ ሱባይ ተቆጥሮ እንደነበር ይነገራል፣ ይሰበካልም። ስለዚህ ነቢያቱ አስቀድመው መምጣቱን ሰብከው ስለነበር ያንን በማሰብ የሰንበት ስብከት ተባለ። ስብከት ማለት ሰውን ከእግዚአብሔር ጋር የሚያገናኝ ትምህርት ማለት ነው። በዚህ ሳምንት ከልደተ አብርሃም እስከ ልደተ ዳዊት ባለው ትውልድ ውስጥ ስለ ክርስቶስ ሰው መሆን የተሰበከው ስብከት ይታሰባል። በስብከተ ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሴ በሕግ ነቢያትም በትንቢት እንደጻፉለት የሚናገረው ወንጌል ይነበባል። ነቢየ እግዚአብሔር ዳዊትም እጅህን ከአርያም ላክ አድነኝም በማለት ስለ ክርስቶስ ማዳን በትንቢት መነጽር ተመልክቶ የዘመረው የመዝሙር ክፍል እንዲሁ ይሰበካል። ከአበይት ነቢያት አንዱ የሆነው ነቢየ እግዚአብሔር ኢሳይያስም ሰማዮችን ቀደህ ምነው ብትወርድ ተራሮች ምነው ቢናወጡ ብሎ ስለ ክርስቶስ ከሰማይ ሰማያት መውረድ ከድንግል ማርያም መወለድ የተናገረውን ትንቢት ቤተ ክርስቲያናችን ትሰብካለች። የቤተ ክርስቲያናችን ስብከት ብርሃናት ዓለም ቅዱስ ጳውሎስ በመልእክቱ እኛስ የተሰቀለውን ክርስቶስን እንሰብካለን እንዳለው ቤተ ክርስቲያን በተለይ በዘመነ ስብከት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች የሰጠውንና የፈጸመውን የማዳን ተስፋ ትሰብካለች። ቅዱስ ያሬድን በመዝሙሩ ከዓለም በፊት የነበረውንና መድኃኒት የሆነውን ወልድን እንሰብካለን እንዳለ ቤተ ክርስቲያናችን መቼም ቢሆን መቼ በጊዜውም አለጊዜውም ሲሞላም ሲጎድልም ስለ ኃጢአታችን የሞተውን አምላክ ወልደ አምላክ የሆነውን ክርስቶስን ትሰብካለች። ብርሃን የዘመነ ስብከት ሁለተኛው ሰንበት ብርሃን ይባላል። ነቢያት የነፍሳችን ብርሃን ይወለዳል ብለው ስለመስበካቸው፣ እውነተኛ ብርሃን ይመጣል ብለው ስለማስተማራቸው ይህ ሁሉ የሚታሰብበት ሲሆን፣ በዚሁ ኢየሱስ ክርስቶስ አማናዊ ብርሃን መሆኑ ይሰበካል ይዘመራልም። ከዚሁ ጋር ዘመነ ብሉይ መከራ ሥጋ፣ መከራ ነፍስ የጸናበት የሰው ልጅ ብርሃን ከሆነው አምላካችን ጋር የተራራቀበት ስለነበረ ነቢያት ያሉበትን ያን ዘመን ጨለማ ብለው በመግለጥ የነፍሳችን ብርሃን ይወለዳል፣ እውነተኛ ብርሃን ይመጣል ብለው ስለመስበካቸው የሚታሰብበት ቀን ወይንም ሳምንት ነው። በዚህ ሳምንት ከልደተ ዳዊት እስከ ፍልሰተ ባቢሎን የነበረው አስራ አራት ትውልድ ይታሰብበታል። የነቢያት ጸሎት፣ ነቢያት የአምላክን ማዳን ከጠበቁባቸውና ከገለጡባቸው መንገዶች አንዱ ብርሃን ነው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 በዚህ ዕለት ከብርሃን የተገኘ ብርሃን እንዲሁም የማይነገር ብርሃን የተባለ ኢየሱስ ክርስቶስ እውነተኛ ብርሃን መሆኑ ይሰበካል። ብርሃን ወደ ዓለም መጣ እየተባለ በቅዱስ ያሬድ መዝሙር ይመሰገናል። እኛም አባቶቻችንን አብነት አድርገን ቅዱስ ኤፍሬምም በሰኞው ውዳሴ ማርያም እንዳስተማረን በዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን፣ ስለ ሰው ፍቅር ወደ ዓለም የመጣ ፍጥረት ሁሉ በመምጣት ደስ አለው አዳምን ከስህተት አድነኸዋልና ሔዋንንም ከሞት ፀረኝነት ነጻ አድርጋህታልና የምንወለድበትን መንፈስ ሰጠህን ከመላእክትም ጋር አመሰገነ በማለት የሕይወታችን ብርሃን የሆነውን አምላካችን መድኃኒታችን ኢየሱስ ክርስቶስን እናመሰግናለን። ኖላዊ የዘመነ ስብከት ሦስተኛው ሰንበት ኖላዊ ይባላል። ኖላዊ ማለት እረኛ ወይም ጠባቂ ማለት ሲሆን በዚህ ዕለት ነቢያት የእግዚአብሔር ልጅ እውነተኛ ጠባቂ ሆኖ ይገለጣል ብለው መተንብያቸውና ኢየሱስ ክርስቶስ እውነተኛ ጠባቂ መሆኑን ቤተ ክርስቲያናችን እያሰበች የምትዘምርበት፣ የምትቀድስበት፣ የምታመሰግንበት ዕለት ነው። ነቢያት ራሳቸውንና ሕዝበ እስራኤልን ብሎም ዓለምን እረኛቸው እንደተዋቸው በጎች በመቁጠር ስለ እውነተኛው እረኛ መምጣት ትንቢት ተናግረዋል። በዚህ ሰንበት ከፍልሰተ ባቢሎን እስከ ልደተ ክርስቶስ ድረስ ያለው ዐሥራ አራት ትውልድ የነበረው ሰንበት ይታሰባል። በዚህ ሰንበት ቤተ ክርስቲያናችን እረኛ የሌለው በግ ተኩላ ነጣቂ እንዲበረታበት፣ በበደሉ ምክንያት ከትጉህ እረኛ የተለየው የሰው ልጅም ሰብሳቢና የሚያሰማራ ጠባቂ እንዲኖረው ነቢያት ዮሴፍን እንደ መንጋ የምትመራ በኪሩቤል ላይ የምትቀመጥ የእስራኤል ጠባቂ ሆይ አድምጥ በማለት ይማጸኑ እንደነበር ታስተምራለች። ሸር ጠባቂ የትንቢቱ ፍጻሜ ሲደርስ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል በማለት እውነተኛ እረኛ እርሱ መሆኑን ተናግሯል። ስለ ራሱም መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል ነፍሴንም ስለ በጎች አኖራለሁ በማለት አስተምሯል። በልበ አምላክ ክቡር ዳዊትም እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ተብሎ እንደተጻፈ በዚህ የጾም ወቅት አቤቱ ብርሃንህንና ጽድቅህን ላክ፣ ቸሩ እረኛችን ሆይ ተቅበዝብዘናልና እባክህ አስበን፣ የቀዘቀዘው ፍቅራችንን መልስልን አንተ እውነተኛ ሰላምህን ስጠን እያልን ምንም ወደማያሳጣን ወደ እውነተኛ እረኛችን ወደ መድኃኒታችን ኢየሱስ ክርስቶስ በንስሐ ልንመለስ ይገባል። ለክርስቲያኖች ሁሉ የታመነ ጠባቂ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በተጨማሪም በጎቼን ጠብቅ ብሎ በቅዱስ ጴጥሮስ በኩል አደራ የተሰጣቸው ካህናተ ቤተክርስቲያን የመንጋው ጠባቂ ናቸው። ነገር ግን በዚህ ሐሰተኛ በበዛበት ዘመን እውነተኞቹን እረኞች ከተኩላዎች መለየት ያስፈልጋል። የምንለያቸውም በፍሬያቸው ነው። መልካም ዛፍ መልካም ፍሬ እንዲያፈራ፣ መልካም እረኛም ለበጎቹ መልካምን ያደርጋል። ተኩላ ግን በጎችን ሊጠብቅ ሳይሆን ሊነጥቅ እንደሚመጣ ሐሰተኞች እረኞችም ምዕመናንን ሊጠብቋቸው ሳይሆን ሊነጥቋቸው ይፍጨረጨራሉ። ነገር ግን መጨረሻቸው ጥፋት ስለሆነ ልናውቅባቸው ይገባል። እግዚአብሔር አምላካችን የኔ ማወቅ ጥበብን ይስጠን። በአጠቃላይ በዚህ በገና ጾም ነቢያትም ሐዋርያትም ጾመው በረከት አግኝተውበታል። እኛ ሁላችንም እንደ እነርሱ በረከትን እናገኝ ዘንድ ይህን ጾም መጾም እንደሚገባን የቤተክርስቲያን አባቶች ስርዓት ሰርተውልናል። በዚህ መሰረት የነቢያት የሐዋርያት፣ የጻድቃንና የሰማዕታት አምላክ ከእመቤታችን ቅድስት ድንግል ማርያም ከቅዱሳን ነቢያትና ሐዋርያት በረከት እንዲያሳትፈን መንግስቱንም እንዲያወርሰን ሁላችንም በዚህ በገና ጾም በጾመ ነቢያት ወቅት በጾም በጸሎት ተወሰነን እግዚአብሔርን ልንማጸነው ይገባል። ጾሙን የኃጢአታችን መደምሰሻ መንግሥተ ሰማያትን መውረሻ ያድርግልን። የቅዱሳን ነቢያት አባቶቻችንም በረከት በሁላችንም ላይ ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹን፣ ሰብስክራይብ ሼር፣ ላይክ እንድታደርጉ እኔንም ይህን ቃለ ወንጌል የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ፣ በኋላም ለምታደምጡ፣ በአሜነ በረከት ለተሳተፋችሁ፣ በጸሎት እንድናስባችሁም ለጠየቃችሁን ወለተ መድን ፍቅርተ ማርያምና ወለተ መስቀል ወለተ ኪሮስ ገብረ ኢየሱስ ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ወለተ ማርያም ፍቅርተ ማርያም ገብረ እግዚአብሔር ኃይለ ማርያም ኃይለ ማርያም ወልደ ጻድቅ አመተ ጻድቅ ወለተ ሰንበት ጽጌ ማርያም ስነ ገብርኤል ወለተ ጻድቅ ወለተ ማርያም ወለተ ማርያም ፍሬ ሰንበት ተስፋ ኢየሱስ ወለተ ኪዳን ኪዳነ ማርያም አጸደ ማርያም ተክለ ማርያም ወለተ ሰማዕት ወለተ ሃና ወለተ መስቀል ወለተ ሳራ ወለተ ትንሳኤ ወለተ ትንሳኤ ወለተ ማርያም ወልደ ሩፋኤል ወለተ ሰማዕት ወለተ መስቀል ወለተ ኪዳን ወለተ ስላሴ ወለተ ህይወት ሰሊና ወለተ ትንሳኤ ዮሃና ንግስቲ አዜብ እህተ ገብርኤል ፍቅርተ ማርያም ወለተ ስላሴ ገብረ መድን ወልደ ማርያም ወልደ ገብርኤል እህተ ማርያም ወለተ ገብርኤል ወለተ ሰንበት ገብረ ጻድቅ ኃይለ ስላሴ ወልደ ማርያም ወልደ ሰንበት ኃይለ ገብርኤል ወለተ ማርያም አና ማርያም አና ማርያምና ብስራተ ገብርኤል ጸገነት ገብረ ስላሴ ወለተ መድንና ገብረ መድን አስካለ ማርያም ገብረ ጊዮርጊስና ወለተ ገብርኤል ሁለተ ማርያም ፍቅረ ስላሴ ገብረ ስላሴ ይሩተ ስላሴ ወለተ ጻድቅ ወለተ ብርሃን ወለተ ሚካኤል ፍቅረ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ስላሴ ተስፋ ሚካኤል ወለተ ማርያም ሃና ማርያም አክሊለ ሰማያት ወለተ ሰንበትና ወለተ ጻድቅ እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ገብረ ማርያም ወለተ ማርያም ወለተ ገብርኤል ወልደ ተስፋ ህይወት ወለተ አብራጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር

ወልደ አቤል ወልደ አቤል ወልደ አቤል ተክለ ስላሴ ሀብተ ስላሴ ምስጢረ ስላሴ መንበረ ስላሴ ስሂነ ማርያም እሴተ ድንግል ኢዛና ሰላማዊት ራይሻን ወለተ አናንያ ፍቅርተ ስላሴ ገብረ ስላሴ ጽጌ ሃና ፍስሐ ጽሆን ገብረ ተክለ ሃይማኖት እህተ ጊዮርጊስ ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ወለተ ስላሴ በትረ ማርያም ወለተ ኪዳን ወለተ ሃና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን ዓመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረአብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉ ወለተ ሥላሴ ወለተ ሰንበት፣ ሁላችሁንም እግዚአብሔር ያስባችሁ፣ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ፣ እድሜ ዘመናችሁ የተባረከ ይሁን፣ ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኖራችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ተክለ ሥላሴ፣ ወለተ ጽዮን፣ ሙሉ ማሞ፣ ወለተ ሥላሴ፣ ወልደ ሰማያት፣ እህተ ማርያም እግዚአብሔር ነፍሳቸውን ይማርልን በአጸደ ሕይወት በገነት በመንግሥተ ሰማይ እያሳርፍልን። እግዚአብሔር አምላካችን እስካሁን አሳት ጠብቆ ለዚያ በቃን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸው እና እንደየማዕረጋቸው የከበሩ ይሆኑልን። አነሳስቶ ላስጀመረን፣ አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለም አሜን። አቡነ ዘበሰማያት